ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ ኒውስ ቤተሰቦች፣ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ እየጋበዝን በቅድሚያም ዋና ዋና ዜናዎችን አስቀድመን እንገራችኋለን። በአፋር ክልል በትላንትናው እለት የተከሰተው ቀውስ አነጋጋሪ ሆኗል። ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩና በአፋር የሚንቀሳቀሱ ታጣቂዎች ለከአፋር ነዋሪዎች ጋር ከፍተኛ ተቃውሞ ገጥሟቸዋል። በሌተራል ጀራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ የነጻ አምሬት ኃይሎች በትግራይ ላይ ጥቃት ሊፈጽሙ ነበር ብሏል። ከታጣቂዎቹ መሪዎች ውስጥ ደግሞ አስሩ ከአፋር ወደ መቀለ በትናንትናው ዕለት መሄዳቸው ተሰምቷል። በዝርዝር እንመለከተዋለን። በሲዳማ ክልል ሰሜናዊ ሲዳማ ዞን በወንዶ ገነት ከተማ ሴቶች ቀሚስ እንጂ ሱሪ መልበስ የለባቸውም በሚል በሴቶች ላይ ጾታዊ ትንኮሳ መረሱ ተከትሎ ጉዳዩ ሰፊ መነጋገሪያ ሆኗል። ይህንን የተመለከቱ በርካታ ሰዎችና ተንቀሳቃሽ ምስሎችን በማኅበራዊ ሚዲያ ውስጥ ይንቀሳቀስ ቆይተዋል። በወንዶ ገነት ከተማ የተፈጠረው የጉዳይ አሁን ላይ በምን ደረጃ ይገኛል የሚለውን በዝርዝር እናያለን። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም ኢትዮጵያ ባገኘችው ደረጃ ደስ ብሎኛን አሉ። ኢትዮጵያ በመድኃኒት ቁጥጥር ደረጃ 3 ውስጥ በመካተቷ ደስ ብሎኛን ሲልሆኑ ዶክተር ቴዎድሮስ አዳኖም የገለጹት ይህንንም በተጨማሪ እናያለን። በአሜሪካ የመንግስት መስሪያ ቤቶች በመዘጋታቸው በርካቶች ከስራ እንደሚሰናበቱ ዋይት ሀውስ አስታወቀ። በአሜሪካ አመታዊ የመንግስት በጀት አለመጽደቁን ተከትሎ በቀጣዮች ሁለት ቀናት ውስጥ በርካታ የፌዴራል ሰራተኞች ከስራ እንደሚሰናበቱ ማድረግ እንደሚጀምርም ዋይት ሀውስ አስታውቋል። ተመልካቾቻችን አብራችሁ ውስጥ ቆዩ። እነዚህና የሉ ትሰማላችሁ። መልካም ቆይታ ያውላችሁ። በአፋር ክልል በትላንትናው ዕለት የተቀሰቀሰው ቀውስ አነጋጋሪ ሆኗል ራሳቸውን የትግራይ የሰላም ኃይል ብለው የሚጠሩት ታጣቂዎቹ ላይ ከአፋር ነዋሪዎች ጋር ከፍተኛ ተቃውሞ ገጥሟቸው ችግር ተፈጥሯል በሌተና ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር በበኩሉ የነጻ ምሬት ኃይሎች በትግራይ ላይ ጥቃት ሊፈጽሙ ነበር ብሏል ከታጣቂዎቹ መሪዎች ውስጥ ደግሞ አስሩ ከአፋር ወደ መቀለ በትላንትናው ዕለት ሂደዋል በትላንትናው ዕለት የአፋር ክልል ነዋሪዎች ቀሰቀሱት ተቃውሞ ጉዳዩን ከክልሉ በተጨማሪ መቀለረስ የተያያዘ አድርጎታል። በአፋር ክልል ሰሜናዊ ዞን ኮናባ ወረዳ ትላንት ወጣቶቹ ለተቃውሞ የወጡት በአካባቢው ካሉትና ራሳቸውን የነፃ መሬት ኃይሎች ብሎ በሚጠሩት ኃይሎች ጋር በተፈጠረ ችግር ነው። እነዚህ በብርጋዴር ጄኔራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ የሚመሩት የነፃ መሬት ኃይሎች አስቀድሞው ከነበሩበት ወደ ኮናባ ወረዳ ለመግባት መንቀሳቀሳቸውን ተከትሎም የአካባቢው ነዋሪዎች ተቃውሞ ማስነሳት ተሽከርካሪያቸውን ጨምሮ በርካቶች ላይ ጉዳት አድርሰዋል። ሶስት ተሽከርካሪዎች የተገለበጡና የወደሙ ሲሆን በተለይም ደግሞ አብረቸው የነበሩና ወታደራዊ ኃይሎችም ጥቃት ደርሶባቸዋል ተብሏል። የነፃ መሬት ኃይሎች ወደ ኮናባ ወረዳ የሚገቡት ወደ ትግራይ ክልል ኃይሎች ጥቃት ለመፈጸም ነበር ያሉት የኢትዮኒስ የመረጃ ምንጮች፣ ነዋሪዎች ግን በእኛ መሬት ላይ ሆናችሁ ወደ ትግራይ ጥቃት መፈጸም አትችሉም አንፈቅድም በማለት ባደረጉት ከባድ ተቃውሞ ልዩ ልዩ ጉዳት ደርሷል ብሏል። ጀኔራል ታደሰ ወረደ የሚመሩት የትግራይ ክልል ጊዜ አስተራር ባወጣው መግለጫም ከአፋር ክልል ጥቃት ሊፈጸምብን ነበር ብሏል። አስተራሩ በመግለጫው በነጻ መሬት ስም በአፋር ክልል የሚንቀሳቀሱ ታጣቂዎች በራህሌ ወደ ኮኔባ የሚወስደውን መንገድ አቋርጠው ትግራይን ለማጥቃት በሞከሩበት ጊዜ በአፋር ክልል ወንድማማቾች በሆኑ የትግራይ ወገኖቻችን ላይ ጥቃት እንዳይፈጽሙ አንፈቅድም በማለት ከአፋር ሕዝብ ጋር ተጋጭተዋል ማለት ያትታል። እስካሁን በአፋር ሕዝብ ላይ ተኩስ ከፍተው ትርምስ የፈጠሩ ሲሆን ይህ ድርጊቱ ማንኛውም ጊዜ ተቀባይነት እንደሌለው እየገለጸን የትግራይን ሕዝብ ጊዜ አሰራርን በጽኑ አወግዘዋለሁ ብሏል። ለአፋርና ለትግራይ ሕዝብ ወንድማማችነት የማይመጥን ተግባር ተፈጽሟል ሲል ያወገዘው የሌተናል ጀነራል ታደሰ ወረደ አስተዳደር በንጹሐን ዜጎች ላይ ጥቃት እንዲፈጸም ትእዛዝ ያስተላለፉና የተቀበሉ አካላት ከድርጊታቸው እንዲቆጠቡ እናሳስባለን ብሏል። ተጋሩ እርስ በርስ እንዲታኮስና እንዲገዳደል የሚተባበሩ አካላት ሀገራት ከድርጅታቸው መቆጠብ የትግራይና የትግራይና የአፋር ህዝብን ሰላም ለማደፍረስ የሚደረገውን እንቅስቃሴ ማቆም አለባቸው ሲልም ጥሪ አቅርቧል። በአፋርና በትግራይ ህዝቦች መካከል የተፈጠረውን ወንድማማችነት እንዳይደፈረስ ባደረጉት እንዲሁም ወንድማማችነትና ኃላፊነት የተሞላበት ጥረት የአፋር ህዝብና በተለይም የብር ኃይሌና የኮናባ አካባቢ ህዝቦች የትግራይ ጊዜ አሰራር እውቅናቸውንና አክብሮታቸውን ይገልጽላቸዋል ብሏል። በተለይም የብር ኃይሌና የኮናባ ህዝብ እንዲሁም የአፋር ህዝብ በውስጣቸው በተፈጠረው ችግር የደረሰባቸውን ጉዳትና ትርምስ በሚገባ እናውቃለንና ትግራይ አስተዳደር አስተዳደሩ የሁለቱን ህዝቦች ሰላም ለማጠናከር የውስጥ ችግሮችን በውይይት ለመፍታት የሚያደርገው ጥረት ተጠናክሮ ይቀጥላልም ብሏል። አሁን የተፈጠረው ችግር ወደ ሌላ ችግር እንዳይሸጋገር የፌዴራል መንግስትና የአፋር ብሔራዊ ክልላዊ መንግስት ርብርብ ያድርጉ የሚለው የትግራይ ክልል ጊዜያዊ አስተዳደር ችግሩ የተፈጠረው በነፃ መሬት ኃይሎች ነው ካለ በኋላ በዋናነትም እነዚህ ኃይሎች በፌዴራል መንግስትና በአፋር ክልል መንግስት እንደሚደገፉ ከዚህ በፊት መወንጀሉ ይታወቃል። የትግራይ ጊዜ አሰራር የትግራይን ችግር በትግራይ ተወላጆች መፈታት አለበት በጽኑ ብሎ በጽኑ ያምናል ያለው መግለጫው፣ ስለሆነም የትግራይ ጊዜ አሰራር ልዩነቶችን በሰላማዊና ፖለቲካዊ መንገድ ለመፍታት ተዘጋጅቷል ብሏል። ምንም እንኳ አሰራሩ ሳሚዌል እንጂ በትግራይ ሰራዊትና በትግራይ የነጻ መሬት ኃይል መካከል አሁንም ከፍተኛ ውጥረት አለ። ራሳቸውን የትግራይ የሰላም ኃይል ወይም የነጻ መሬት ኃይል ብሎ የሚጠሩት ታጣቂዎች መካከላቸው አለመግባባቶች ተፈጥረው የታሰሩ ከመኖራቸው በተጨማሪ ወደ መቀለና የትግራይ ሰራዊት የሚመለሱት ቁጥርም ጨምሯል። የኢትዮኒስ የመረጃ ምንጮች እንዳሉት በተለይም መካከለኛና ከፍተኛ አመራሩ ወደ ትግራይ ሰራዊት እየተመለሰ ነው። በትላንትና ሁለት ብቻ አስር አመራሮች ከአፋር ወደ ትግራይ ሰራዊት ተመልሰዋል ተብሏል። እነዚህ የክፍለ ሰራዊት መሪዎች የክፍለ ጦር መሪዎችና የኃይል መሪዎች ከሌሎች ሰራዊቶቻቸው አባላት እንዲሁም ከጦር መሳሪያቸው ጋር አብረው የገቡ ናቸው ነው የተባለው። ስዬ አብራ ክፍለ ሰራዊት ኮሚሳር የነበረ እንዲሁም ሰለሞን ኃይሌ ሚካኤል ክፍለ ሰራዊት ኦፕሬሽን መንበረ ገብረ ስላሴ ክፍለ ሰራዊት ኦፕሬሽን ሚዛን ክፍለ ሰራዊት እደላ እንዲሁም ደረጀ ተስፋ ግቢር ክፍለ ሰራዊት ዘመቻ እንዲሁም የሬጅመንት አዛዥ አቶ ፍሳ አብርሃም እንዲሁም ክፍሎ ክብሮ መዝገቡም ክፍለ ጦር አዛዥ የነበረ ዓለም ኃይል የተክሉ የሬጅመንት አዛዥ የነበረና ክብሮ ሬጅመንት ሎጂስቲክስ ኃላፊ የነበረ የኃይል አዛዥ የነበረው ሸዊት ኃይለው ኪሮስ እና ሌሎች ናቸው። በትላንትና ዕለት ወደ መቀሌ ተመለሱ ተብሏል። በክልሉ የተፈጠሩ የፖለቲካ ቀውስ ተከትሎ ወታደራዊ ኃይሉ ከተከፋፈለ በኋላ የነጻ መሬት ኃይል ብለው ራሳቸውን በአፋር ክልል ማደራጀታቸውን ተከትሎም ውጊያ ይቀሰቀሳል ተብሎ ከፍተኛ ስጋት ቢኖርም እስካሁን ከትንኮሳ ያለፈ ችግር ግን አልተፈጠረም። በትላንትና እለት የታየውና በአፋር ሕዝብ ዘንድ ተቃውሞ ገጥሞበታል የተባለው ጉዳይ ግን በአፋር ክልል መንግስት በኩል እስካሁን ዝምታ የተመረጠበት ሆኗል። በሲዳማ ክልል ሰሜናዊ ሲዳማ ዞን በወንዶ ገነት ከተማ ሴቶች ቀሚስ እንጂ ሱሪ መልበስ የለባቸውም በሚል በሴቶች ላይ የተፈጸመው ትንኮሳና ጥቃት አነጋጋሪ ሆኗል። ይህንን የተመለከቱ ተንቀሳቃሽ ምስሎች በማህበራዊ ሚዲያ በትላንትናው ዕለት በስፋት ተጋርተው ነበር። በወንዶ ገነት ከተማ የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ ናቸው የተባሉት አቶ ሸቱ ዳንኤል ደግሞ ጉዳዩ የተፈጠረው ችግር ህገ ወጥ ነው በማለት የከሰሱ ሲሆን በዚህም የተነሳ በቁጥጥር ስር ያዋልናቸው ስድስት ሰዎች አሉ ሲሉ ለቢሲ ተናግረዋል። ሰብአዊ መብት ይኖራቸዋል። በማለትም ዝተዋል። አቶ እሸቱ እንደሚሉት ከሆነ በከተማ ውስጥ ባለው የጫት ገበያ አካባቢ ትላንት መስከረም 22 2018 ዓ ም ወጣቶች የተሳሳተ መረጃ መነሻ በማድረግ የሴቶችን ሱሪ ለማውለቅ በመሞከር ባረሱ ጾታዊ ትንኮሳ ቀንደኛ ያሏቸው ተጠርጣሪዎች በቁጥጥር ስር ውለዋል። በሀገሪቱ ከሚታዩ አመለካከቶችና በተለይም ችግር ካለባቸው የፍትህ አሰጣጥ ስርዓቶች መካከል አንዱ የጅምላ ፍትህ አንዱ ሲሆን በትላንትናው ዕለት በማኅበራዊ ሚዲያ የተቀሰቀሰውና የአንዲትን ሴት ልብስ ለማውለቅና ሱሪ መልበስ የለብሽም በማለት በመቶዎች የሚቆጠሩ ወጣቶች ወጣቶችና ነዋሪዎች ሲንቀሳቀሱ ያሳያል። ይህ ትላንት ከ11 ሰዓት አካባቢ ሱሪ የለበሰች ሴት ካገኛችሁ አውልቁ ተብለናል በሚል ሴቶች ላይ ጾታዊ ጥቃት መድረሱን ኃላፊውም ጨምረው ገልጸዋል። በማህበራዊ ሚዲያ ላይ በሚዘዋወሩ ተንቀሳቃሽ ምስሎች ላይ በታዳጊ ወንዶች የተከበበ ሴት ሲሳደዱና ልብሳቸው በስለታማ ነገሮች ሲቀደዱም ታይተዋል ይላል ቢቢሲ። የጫት ገበያ 11 ሰዓት ስለሚደራ የጫት ገበያ ሙቀት በሚመስል መልኩ ነው የተነሳው። ሰው ግር ብሎ ነበረ ይላሉ ኃላፊው ጨምረውም በማህበራዊ ሚዲያ በስፋት የተዘዋወረው ተንቀሳቃሽ ምስል አመልክተውም ማህበራዊ ሚዲያ ላይ የተለቀቀችው ልጅ ማሳደድ ሲጀምሩ ህዝቡ ተከላካይ ሆነም፣ ልጅቷን እያሳደዱ ሱሪዋን ለማውለቅ መሞከርና ሱሪ መቅደድም ነበር ብለዋል። እስከ ስድስት የሚደርሱ ቀንደኛ ናቸው የተባሉ አሁን ላይ ይህንን ጉዳይ ፈጽመዋል ተብሎ የተጠረጠሩ ሰዎች ታስረዋል ነው የሚሉት። ምርቃና ብቻ ሳይሆን አደንዛዥ ነገርም ስለሚጠቀሙ በራሳቸው ፈጥረው የጀመሩት ወሬ ነው፣ ከማንኛውም የሚያገኙት መረጃ አይደለም በማለት ወጣቶችን ወንጅለዋል። ባለፈው ሳምንት የሀገር ሽማግሌዎች ተሰባሰቡ በአካባቢ የሚሰጠው የጥሎሽ ገንዘብ ከጊዜ ወደ ጊዜ እየጨመረ ውይይት እንዳደረጉ ያደረጉና የጥሎሽ ዋጋ 15 ሺህ ብር ይሁን የሚል ስምምነት ላይ እንደደረሱ ይገልጻሉ። በዚህ ውይይት ላይ ስለ ሴቶች አለባበስ ምንም የተነሳ ነገር ባይኖርም ሱሪ የምትለብስ ሴት ሱሪዋ ተቀዶ ራቁቷን እንድትሄድ ትደረግ ተብሏል ብለው የጀመሩት እንጂ መነሻው አይታወቅም በማለት ነው ኃላፊ የሚናገሩት። አቶ አክሊሉ የተባሉ የአካባቢ ነዋሪዎች ለቢቢሲ እንደተናገሩት ራቅ ካለ ገጠራማ አካባቢ ሱሪ መልበስ ለሴቶች ተገቢ አይደለም የሚል ውይይት ተካሂዷል የሚል ወሬ ተናፍሷል ብለዋል። ይህም ብለው ተወያዩ መሰለም እዚህ ዱርዬዎችን እሱን ሰምተው ነው ወደ ወንዶገነት ከተማ ውስጥ ችግር ተፈጠረው ይላሉ። የከተማው ቦዘኔዎች ናቸው የሚረቡ ልጆች አይደሉም በማለት ችግሩን የፈጠሩትን ከሰዋል። በድንገት የተፈጠረ ነገር ነው፣ ብዙ ሰው የሰማው ጉዳይ አይደለም። ነገሩን የተናገሩት የሀገር ሽማግሌዎች አይደሉም፣ የሃይማኖት አባቶች አይደሉም የሚሉት አቶ አክሊሉ ህዝቡም ድርጊቱን ተቃውሟል ሲሉ ለቢቢሲ አስተያየታቸውን ሰጥተዋል። የብልጽግና ኃላፊው አቶ እሸቱ ከነዋሪዎች ሀሳብ ጋር በሚስማማ መልክው ትላንት ማምሻውን ህዝቡ እንዴት እንዲህ ያለ ነገር ይደረጋል ብሎ ተቃውሞ መግለጹን አክለው ይናገራሉ። ከባህል ወይም ከሽማግሌዎች ንግር ጋር የተያዘ ሳይሆን ልጆቹ ዝም ብለው ሱሪ አውልቁ ብለው ነው የጀመሩት። ሽማግሌዎችም አልተወያዩም። ሱሪ ልበሱም አትልበሱም አልተባለም። ሱሪ መልበስ ሰብዓዊ መብት ነው ይላሉ። አያይዞም ወሬው ምንጩ አይታወቅም፣ ውይይትም አልተደረገም። ሽማግሌዎችም ባለፉ ሳምንት ስለ ጥሎች መብዛትን የተወያዩት እሱም ቢሆን በይፋ አልታወጀም፣ ወደ ህዝብ አውጥተው አላወጁም፣ ተግባራዊም አልተደረገም ብሏል። ኃላፊው እንደሚሉት ወሬ የሚያናፍሱ ችግር መፍጠር የሚፈልጉ ድርዮዎች ሱሪ የምትለብስ ሴት ሱሪዋን ተቀዶ ራቁቷል እንድትሄድ ትደረግ ተብሏል ብለው የጀመሩትን መነሻ እንጂ ምን እንደሆነ ምንጩ አይታወቅም ብሏል። ይህ ጉዳይ ታዲያ እስካሁን ድረስ በኢትዮጵያ ማህበራዊ ሚዲያ ዘንድ አነጋጋሪ ሆኗል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም ኢትዮጵያ ባገኘችው ደረጃ ደስ ብሎኛል አሉ። ኢትዮጵያ በመድኃኒት ቁጥጥር ደረጃ ሶስት ውስጥ በመካተቷ ደስ ብሎኛል ሲል ነው ዶክተር ቴዎድሮስ አዳኖም የገለጹትም። ዶክተር ቴዎድሮስ አዳኖም በኤክስ ገጻቸው ላይ ኢትዮጵያ ደረጃ ሶስት ውስጥ በመካተቷ እንኳን ደስ አላቸው የሚል መልእክትንም አስተላልፏል። እዚህ ደረጃ ውስጥ በመግባቱ አሁን ከአፍሪካ ከግብፅ፣ ጋና፣ ናይጄሪያ፣ ደቡብ አፍሪካ፣ ታንዛኒያ፣ ዝምባብዌ፣ ሴኔጋል፣ ሩዋንዳ ጋር መቀላቀሏን አታውቋል ብለዋል። ይህም አፍሪካ የሀገር ውስጥ ምርትን እንዲሁም ደህንነቱና ጥራቱ የተጠበቀ መድኃኒትን ወደ ማሻሻል እየተቃረበች መሆን እንደሚያሳይ ነው ባይ ናቸው። የዓለም ጤና ድርጅት ባወጣው መግለጫ እንደገለጸው ደግሞ ኢትዮጵያ ደረጃ ዞስት ውስጥ ልትገባ የቻለችው በምግብና መድኃኒት ቁጥጥር ባለስልጣን ቁርጠኝነት የተነሳ ነው ። ባለስልጣኑ ከውጭ የሚገቡ መድኃኒቶችና ክትባቶች ዓለም አቀፍ ጥራትን ብቃትንና ደህንነትን ያሟሉ እንዲሆኑ ከፍተኛ ስራ ማከናወኑ አስረድቷል። የዓለም ጤና ድርጅት በመግለጫው ይህንን የደረጃ ማሻሻያ የሰጠው 250 መስፈርቶችን በመገ መደምገም እንደሆነም ጨምሮ አስረድቷል። በዓለም ጤና ድርጅት ደረጃ ሶስት ማለት የተረጋጋ የተቀናጀና በአግባቡ የሚሰራ የቁጥጥር ስርዓት እንዳለ የሚገልጽ እውቅና ሲሆን ከዚህ ቀጣዩ ደረጃ አራት የመጨረሻውና ከፍተኛው ደረጃ ነው ተብሏል። ዶክተር ቴዎድሮስ አዳኖም ለቀድሞው የመሩት መስሪያ ቤታቸው ጤና ሚኒስቴርና ለሀገራቸው ኢትዮጵያ እንኳን ደሳላቸው ያሉት ይህንን ደረጃ በማሟላቷ ነው። በአሜሪካ የመንግስት መስሪያ ቤቶች መዝጋታቸው በርካቶች ከሥራ እንደሚሰናበቱ ዋይት ሀውስ አስታወቀ። በአሜሪካ ዓመታዊ የመንግስት በጀት አለመጽደቁን ተከትሎ በቀጣዮች ሁለት ቀናት ውስጥ በርካታ የፌዴራል ሰራተኞች ከሥራ እንደሚሰናበቱ ማድረግ እንደሚጀምር ዋይት ሀውስ አስታውቋል። ኮንግረስ ውስጥ የሚገኙ ሪፐብሊካና ዲሞክራቶች እስከ ረቡዕ ሌሊት ድረስ የሀገሪቱን ዓመታዊ በጀት ላይ ሳይስማሙ መቅረታቸው የተነሳው የመንግስት መስሪያ ቤቶች ስራ የማቆም ጀምረዋል። በሁለቱ ወገኖች ያሉ የኮንግረስ አባላት ሀገሪቱ ከሰባት ዓመት በኋላ ለመጀመሪያ ጊዜ እዚህ ሁኔታ ውስጥ ለመግባቷ አንዳቸው ሌላኛቸውን ይሆን እጅላሉ። ሪፐብሊካኖችም ሆነ ዲሞክራቶች እስካሁን ድረስ አቋማቸውን የመቀየር አዝማሚያ አላሳዩም። በበጀት አለመጽደቁ ምክንያት የወጣውን የመንግስት አገልግሎት መቋረጥ ለማስቆም በሚል ሲካሄድ የነበረው ድምፅ የመስጠት ሂደት በተጀመረ በሰዓታት ውስጥ እንዲቆም ተደርጓል። ይህን ተከትሎ የመንግስት መስሪያ ቤቶች ወደ ስራ የሚመለሱበት ጊዜ ሊራዘም እንደሚችል የተሰጋ ሲሆን በመቶ ሺዎች የሚቆጠሩ ሰራተኞች የሚባረር ስጋት ውስጥ ወድቀዋል። ሁኔታው የሀገሪቱን ኢኮኖሚ በቢሊዮን የሚቆጠሩ ዶላር ኪሳራ ውስጥ እንደሚከተውም ተፈርቷል። የአሜሪካ መንግስት መስሪያ ቤቶች ቢዘጉ እንደ የድንበር ጥበቃና ወታደሮች ያሉ ወሳኝ ሰራተኞች ለጊዜው ያለ ክፍያ ስራቸውን ያከናውናሉ። ወሳኝ ያልሆኑ ተብለው የሚመደቡ ሰራተኞች ደግሞ ያለ ክፍያ እረፍት እንዲወጡ ይደረጋል። ከዚህ ቀደም በነበረው አሰራር በዚህ መልኩ እረፍት የወጡ ሰራተኞች ወደ ስራ ሲመለሱ ያለ ስራ ያሳለፏቸው ቀናት ክፍያ ይፈጸምላቸዋል። ተንታኞች የዘንድሮ የመንግስት መስሪያ ቤቶች መዘጋት በአውሮፓውያን 2018 ከነበረው የባሰ ሊሆን እንደሚችል እየተናገሩ ነው። ከፌዴራል መንግስት ሰራተኞች ውስጥ 40 ወይም ደግሞ 750 ሺህ ገደማ የሚሆኑት በጊዜያዊነት እረፍት እንዲወጡ እንደሚደረግ ጠቁመዋል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ከፕሬስ ሴክሬታሪዋ ካሮላይን ሌቨንት ጋር በመሆን ረቡዕ ዕለት በዋይት ሀውስ ለጋዜጠኞች በሰጡት መግለጫ የፖለቲካ ጨዋታ ውስጥ ገብተዋል ያሏቸውን ዲሞክራቶች ወቅሰዋል። ይህ ጉዳይ በአሜሪካ ህዝብ ላይ ስለሚመጣው ጉዳት ተጨንቀው ከሆነ መጨነቅ አለባቸው ማድረግ ያለባቸው መንግስቱን መልሶ ስራ ማስጀመር እንጂ ምላሽ የምንሰጥበት መንገድ ላይ ቅሬታ ማቅረብ አይደለም ብለዋል። ሌቨንት በበኩላቸው በሁለት ቀናት ሰራተኞች ማሰናበት እንደሚጀምር ሲያስተምር ገልጿል። የዋይት ሀውስ ፕሬስ ሴክሬታሪዋም አንዳንድ የማድረግ የማትፈልጋቸው ነገሮች ማድረግ አለብ ማለት ተናግረዋል። እዚህ ሁኔታ ውስጥ የከተቱን ዲሞክራቶች ናቸው ሲሉም ተደምጧል። ሁሉም ባለስልጣናት ያሰሙት ወቀሳ እርስ በእርስ እየተካሰሱ ላሉት ሁለቱ ፓርቲዎች አዲስ አይደለም። ከዚህ አስቀድሞ በሴኔት የዲሞክራቶቹ መሪ የሆኑት ቼክ ሹመር ሪፐብሊካኖችን ዲሞክራቶቹ በጉልበት የበጀት እቅዱ እንዲቀበሉ ለማድረግ እየሞከሩ ነው ማለት ከሰው ነበር። ዲሞክራቶቹ በበጀት እቅዱ ላይ ከመስማማታቸው በፊት የጤና አገልግሎት ፕሮግራሞች ገንዘብ እንደሚመደብለት ማረጋገጫ ማግኘት ይፈልጋሉ። የሪፐብሊካኖች እቅድ ደግሞ የአጭር ጊዜ በጀት በማቅረብ መስሪያ ቤቶች ከዚህ ቀደም ያገኙት የነበረውን ገንዘብ እያስመደቡ እስከ ዳር ወር አጋማሽ ድረስ የመንግስት አገልግሎት እንዳይቆም ማድረግ ነው። ዲሞክራቶች በኩላቸው የመንግስት አገልግሎቶች እንዲቆሙ ያደርግ ዝቅተኛ ገቢ ያላቸው አሜሪካውያን የሚጠቀሙበት የጤና አገልግሎት የሚቀጥልበት መንገድ ላይ ለመደራደር እንደሆነ ገልጿል። በዚህ ጉዳይ ላይ ከሪፐብሊካኖች ጋር ያደረጉትን ድርድር ግን እስካሁን ውጤት አለማምጣቱን ቢቢሲ ገልጿል። ሪፐብሊካኖች በኮንግረስ ውስጥ አብዛኛው ቁጥር ቢይዙም የበጀት እቅዱን ለማጽደቅ የሚያስችላቸው ስልሳ ድምጽ ግን የላቸውም። ሪፐብሊካኖቹ ቅድሚያ ሊሰጠው የሚገባው መንግስት መስሪያ ቤቶች መክፈት እንጂ የጤና አገልግሎት ጉዳይ አይደለም በማለት ይሟግታሉ ሲል ቢቢሲ ዘግቧል። የሰወዳችሁን ያተከበራቸው የትዮንስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ ይመኛለሁ።